አዲስ የተቀሰቀሰው አስከፊው ሰደድ እሳት ኮሪያ እንደ ሎስ አንጀለስ እየጠበሰ ያለው የእሳት ዶፍ ደቡብ ኮሪያ እንደ አሜሪካ አስከፊውን ሰደድ እሳት እያስተናገደች ነው። በዚህ ሰደድ እሳት ሰዎች ለህልፈት መዳረጋቸው ተሰምቷል። በሀገሪቱ ደቡብ ምስራቅ ክፍል በተከሰተው በዚህ ሰደድ እሳት አብዛኛው በስልሳዎችና ና ሰባዎቹ እድሜ ክልል የሚገኙ ሰዎች ሰለባ መሆናቸው ቢቢሲ አስነብቧል። በሀገሪቱ ታሪክ እስካሁን ከታየው ሰደድ እሳት በአይነቱ ከባድ ነው በተባለው በዚህ አደጋ ሳቢያ ከ23000 ሰዎች በላይ ከአካባቢያቸው እንዲለቁ ተደርጓል። ተባለው የተባለው እልቂቱን አስመልክተው መግለጫ የሰጡ የሚሉት የአገሪቱ ፕሬዚዳንት ሃን ዳክሶ ከዚህ በፊት ታይቶ የማያውቅ ቀውስ እያስተናገድ ነው በማለት ሀገራችን ምናልባት በታሪክ ከተባ ለትውልድ የምትተርከውን የሰደድ እሳት ሪከርድ ነው እየተመለከትን ያለ ነው ብለዋል። ይህ አስገምጋሚ ሰደድ እሳት ሴንጎ ከተማ ውስጥ የሚገኘው 1300 ዓመት ያስቆጠረውን ቤተ መቅደስ አውድሟል። ብዙ ባህላዊ ቅርሶች ደግሞ ከእሳቱ ወላፈን እንዲሸሹ ተደርጓል። እኛም በዛሬው ጥንክራችን በኮሪያ ልሳነ ምድር የተቀሰቀሰውን አስከፊ የሰደድ ሳትል እንዳስስ ወደናል። አብራችሁን ዝለቁ። ባሳለፍነው አርብ ካሴንጆንግ ካውንቲ ተነስቶ ወደ ኢሴዮንግ ካውንቲ እየተዛመተ የሚነገርለት ደቡብ ኮሪያ እያመሳት የሚገኘው ይህ ሰደድ እሳት አሁን ላይ አድማሱን በማስፋት በደረቅ ነፋስ እየተገፋ ወደ ጂዮንቡንኮ፣ ኢሶንጎ፣ አንዶንጎ፣ ቼንጎንሶንግ፣ ዩንግያንግ ና ሳንቺዮንግ አጎራባች አውራጃዎች መሰራጨቱ ተዘግቧል። ይህን ተከትሎ ማክሰኞ ዕለት የሀገሪቱ ብሔራዊ የእሳት አደጋ ኤጀንሲ ቀውሱ ከፍተኛ የእሳት አደጋ ምላሽ የሚሻ ደረጃ ላይ መድረሱን አስታውቋል። እሳቱን ለማጥፋት በሚደረገው ርብርብ ደግሞ በትላንትናው እለት በኡሴንግ ተራሮች ላይ የተሰማራ አንድ የእሳት አደጋ መከላከያ ሄሊኮፕተር ተከስክሶ ፓይለቱ መሞቱ ተረጋግቷል። ለዚህ የእሳት አደጋ መከላከያ ሄሊኮፕተር መከስከስ ምክንያት ደግሞ የተለያዩ ምልከታዎች እየወጡ ሲሆን የሀገሪቱ ባለስልጣናት በማጣራት ላይ መሆናቸውን አሳውቋል። እስካሁን ባለው መረጃ እሳቱን ለመቆጣጠር በሺዎች የሚቆጠሩ የእሳት አደጋ ሰራተኞችና ወደ 5000 የሚጠጉ ወታደር ኃይሎች እንዲሁም በኮሪያ የሚገኙ የአሜሪካ ጦር ሄሊኮፕተር ሄሊኮፕተሮች ተሰማርቷል። ይህ ሰደድ እሳት በደቡብ ኮሪያ ታሪክ ያልተለመደ ሲሆን የበለጠ እልቂት እንዳያስከተል ተሰግቷል። እስካሁን ድረስ 170000 ሄክታር የሚጠጋ ደን አውድሟል። ይህም እሳቱ በደቡብ ኮሪያ ታሪክ ሶስተኛው ደረጃ የሚይዝ ነውም ተብሏል። በአንድ ወንግ መንደር የሚኖሩ አንድ ነዋሪ ለቢቢሲ ኮሪያ እንደተናገሩት ከሆነ ደግሞ ቤታችን ሙሉ በሙሉ ተቃጥሏል፣ ታሪካችንም ሙሉ በሙሉ ፈርሷል ብለዋል። አንዶንግ በተባለ ግዛት በአንደኛ ደረጃ ትምህርት ቤት የተጠለሉ ሰዎች በሰጡት አስተያየት እሳቱ በከባድ ተብሎ ንፋስ በፍጥነት እየተዛመተ መሆኑን አካባቢያቸውን ለቀው ለመጠለል እንደተገደዱ ያስረዳሉ። በውሴዮንግ የሚኖር የ30 ዓመት ወጣት በበኩሉ በፎቅ ላይ ያሉትም ሆነ በአጠገቡ ያሉት የምድር ቤቶች መቃጠላቸውን በመግለጽ ይህ አካባቢው በአዛውንቶች የተሞላ እንደነበር ይገልጻል። አክሎም አያቶቻችን ሕይወታቸውን ሙሉ እዚህ ይኖረዋል አሁን ግን በእርጅና ዘመናቸው ቤታቸው ሲቃጠል መጠጊያ ስፍራ እንኳን አጥተዋል ብሏል። ከዚህ ከቅርጽ ውድመት ጋር በተያያዘም እሳቱ በኡሴንጎ ከተማ የሚገኘውን የጎንሳ ቤተ መቅደስ አውድሟል። ይህ ቤተ መቅደስ በ618 ዓመት ከተገነቡ አውራጃዎች ውስጥ ካሉት ትላልቅ ቤተ መቅደሶች አንዱ መሆኑም ተነግሯል። ከዚህ በተጨማሪም በጆሴን ሥርወ መንግስት በ1392 እስከ 1910 የተገነባና ዛሬ ላይ እንደ ብሔራዊ ሀብት የሚቆጠር የቡድሂስት የስነ ህንጻ መዋቅር መውደሙን እያደን ባለስልጣናት አረጋግጧል። ጉዳዩን በተመለከተ መረጃ የሰጡት ተጠባባቂ ፕሬዚዳንት ሃን ሀገሪቱ አሁን ላይ ኃይለኛ ነፋስ እያስተናገደች መሆኑ እሳቱን ለመቆጣጠር የሚደረገው ጥረት እንዳከበደው ይገልጻሉ። ሃን አክለውም እሳቱን ለማጥፋት የሚደረገው ጥረት እንዳለ ሆኖ ዛሬ ወይም ነገ ዝናብ ይጠላል ብለን ተስፋ አድርገን ነበር፣ ነገር ግን የሚሳካ አይመስልም ብሏል። ይሁንና ይህ ዛሬ በሰደድ እሳት እየጋየ ያለው የሀገሪቱ አካባቢ ትናንት እረብ ሁለት ምንም አይነት ዝናብ አላገኘም። እንደ ሀገሪቱ ሜትሮሎጂ አስተዳደር ትንቢያ ከሆነ ደግሞ ክልሉ ቀጣይም ቢሆን ዝናብ የማግኘት ተስፋው ያነሰ ነው። አገኘ ከተባለም ከአምስት እስከ አስር ሚሊሜትር የሚደርስ አነስተኛ ዝናብ ዛሬ ሀሙስ ይጠበቃል ሲል አስታውቋል። የዝናብ ስርጭትን በተመለከተ ደቡብ ኮሪያ ማግኘት ከነበረባት አማካኝ ያነሰ የዝናብ መጠን እያጋጠማት ነው። ይህን ተከትሎ የጥፋት መጠኑ የአሁኑ አስከፊ ይሁን እንጂ በዚህ ዓመት 244 ሰደድሳት አስተናግዳለች። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በአራት እጥፍ የበለጠ ነው። ከዚህ በተጨማሪ ለሰደድሳቱ ዋና መንስ ተደርጎ የሚጠቀሰው በሰዎች ሆነ ተብሎ የሚካሄደው ህገ ወጥ የደንቃጠሉ አንዱ ነው። ይህን ለመከላከል በዚህ ተግባር በተሰማሩ ግለሰቦች ላይ እርምጃ ለመውሰድ የሀገሪቱ መንግስት የቁጥጥር ስራውን አጠናክሮ እንደሚቀጥል ተጠባበቂ ፕሬዚዳንቱ ገልጿል። ከቅርብ ጊዜ ወዲህ እየተባባሰ የመጣውና ዓለማችንን እንደ ችቦ እያቀጣጠለ ያለው ሰደድ እሳት የብዙ ሰዎች ሕይወት እየቀጠፈ ከመኖሪያ ስፍራቸውም እያፈናቀለ ይገኛል። በቴክኖሎጂና በሳይንስ ያደጉት ሀገራት እንኳን ሳይቀር መፍትሄ ያጡለት ሰደድ እሳት ከአቅማቸው በላይ ሆኖ የዜጎቻቸውን ሕይወት ሲቀጥፍ ከማየት የተረፉትንም ከማሸሽ ውጪ ምንም ማድረግ አልቻሉም። ተፈጥሯዊ ከሆኑ ነገሮች ውስጥ አንዱ የሆነው ይህ የዱር ቃጠሎ በብዙ ስነ ምህዳሮች ውስጥ ምድርን የማደስ ጠቃሚ ንጥረ ነገሮችን እንደገና ወደ አፈር ውስጥ እንዲገቡ ለማድረግ ብሎም ለእጽዋትና ለእንስሳት እድገት አዳዲስ መኖሪያዎችን ይፈጥራል።